ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ ስፖርታዊ ጉዳዮቻቸውን እናነሳለን። ነገ ደግሞ የተወዳጁ የእንግሊዝ ፕሪምየር ሊግ አስራ ሁለተኛ ሳምንት ጨዋታዎች ጅማሯቸውን በድጋሚ ያደርጋሉ። ከኢንተርናሽናል ብሬኩ መልስ ተወዳጆቹ ሊጎች በመልሰው እንግዲህ የሚጀመሩ ነው የሚሆኑት። ስለ እነሱ ጉዳዮች አንዳንድ ነገሮችን እናነሳለን። በአብዛኛው ግን ክለቦችን የተመለከቱ ስፖርታዊ ጉዳዮችን እያነሳሳን ቆይታን እናደርጋለን። ፉአር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እናንተም ቪዲዮችንን ላይክ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከእኛ ጋር አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን የምንመጣ ይሆናል። አብራችሁኝ ቆዩ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ከእንግዲህ በማንቸስተር ዩናይትድ ቤት ውስጥ ከካርሎስ ካሴሜሮ ጋር በተያያዘም እርስ በርሳቸው የተጣረሱ መረጃዎች እየወጡ ይገኛሉ። አሁን ላይ እንግዲህ ማንቸስተር ኢቭኒንግ ኒውስ ለማንቸስተር ዩናይትድ በጣም ቅርብ ነው ተብሎ የሚነሳ የመረጃ ምንጭ ነው። የብራዚላዊው አማካይ ካርሎስ ካሴሜሮ ውል ሊያራዝም ከውሳኔ መድረሱን መዘገቡ እየተነገረ ይገኛል። ማንቸስተር ኢቭኒንግ ኒውስ ነው ይህንን መረጃ ያወጣው። ነገር ግን ዘ ታይምስ የተባለው የመረጃ ምንጭ ደግሞ እንደሚናገረው ከሆነ ከማንቸስተር ኢቪኒንግ ኒውስ ተቃራኒ መረጃ ያወጡት ካርሎስ ካሴሜሮ በመጪው ሰኔ ማንቸስተር ዩናይትድን እንደሚለቅ ይጠበቃል የሚል አይነት እትምን ነው። ዛሬ ሁለቱ የመረጃ ምንጮች የተለያዩ አይነት መረጃዎችን አሰራጅ ተባል። ማንቸስተር ዩናይትድ ኤሊዮታ አንደርሰንን ለማስፈረም ትልቅ እቅድ መያዛቸው ሲገለጽ የካርሎስ ካሴሜሮ ውልን በማራዘም እንግዲህ ይህንን ተጫዋችም አንድ ላይ ቡድኑ ላይ በማምጣት እንግዲህ ጭማሪዎችን ለማድረግ ፍላጎት እንዳላቸው ነው የሚነገረው። ነገር ግን አሁንም ቢሆን የተረጋገጠ መረጃ እንደሌለ ነው ዘገባዎች የሚያሳዩት። ስማቸው ያልተጠቀሱ የሳዑድ አረቢያ ክለቦች አሁንም ብራዚላዊውን አማካይ ለማሰረም ፍላጎት እንዳላቸው ነው የሚነገረው። ምንም ጥያቄ የለውም ማንቸስተር ዩናይትድ በሚቀጥለው ክረምት የተጫዋቾች የዝውውር መስኮት ምናልባት በጥርም ሊያደርገው ይችላል። ካልሆነ ግን በክረምቱ ዩናይትድ በትልቁ እድሳቶችን ያደርግበታል ተብሎ የሚታሰበው የአማካይ ስፍራው እንደሚሆን ይታመናል። በተለይ እነ ሰር ጂም ራትክሊፍ እና ኢኒዮስ ከመጡ በኋላ በየዝውውር መስኮቱ የተለያዩ ቦታዎችን ሲያጠናክሩ ተመልክተናል። በመጀመሪያም የዝውውር መስኮታቸው ላይ የተከላካይ ስፍራን ሲያጠናክሩ እንደነበር እናስታውሳለን። የኑሱር ማዝራቢን፣ የማታያስ ደሊትን፣ ከዛ በተጨማሪ ደግሞ እንዲሁ ሌሎቹም ተጫዋቾችን ነ ሌኒ ዮሮ ጭምር የመጡበት የዝውውር መስኮትን እናስታውሳለን። ማኑዌል ጋርቴም የመከላከል አይነት ባህር ያለው ተጫዋች እንደሆነ እናውቃለን። እንዲ ፓትሪክ ዶርጉም መምጣቱን እናስታውሳለንና የተለያዩ ተጫዋቾችን አምጥተዋል። ባለፈው የዝውውር መስኮት ደግሞ የማጥቃት ባህር ያላቸውን ተጫዋቾች ነው በአብዛኛው ያስፈረሙት። እነ ማትያስ ኩኛ፣ ብሪያን ኤምቤሞ፣ ቤንጃሚን ሼስኮ የመጡ ተጫዋቾች እንደነበሩ እናስታውሳለን። ምንም እንኳን ግብ ጠባቂ ሴኔ ላሜንስም እንዲሁ ቢያመጡም በሚቀጥለው ክረምት ደግሞ በሶስተኛው የዝውውር መስኮታቸው ትልቁ ይሆናል ተብሎ የሚታሰበው የአማካይ ስፍራውን ማጠናከር ነው እና ማንቸስተር ናይትድ አሁን ላይ የያዛቸው ተጫዋቾች አሉ። በእቅድነት ካርሎስ ባሌባ አለ፣ አንጄሎ ስቲለር አለ፣ አደም ዋርተን አለ። ከዛ በተጨማሪ ኤሊዮት አንደርሰንም እንዲሁ ይጠቀሳል እና በርከት ያሉ የአማካይ ስፍራ ተጫዋቾች በእጩ ዝርዝራቸው ውስጥ ይገኛሉ። ቢያንስ ቢያንስ ሁለቱን ተጫዋቾች ለማስፈረምም እንቅስቃሴዎችን ሊያደርጉ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድ የአትሌቲኮ ማድሪዱን አማካይ ኮነር ጋላገርንም ለማስፈረም ካለው ፍላጎት ጋር መያያዙ እንደቀጠለ ነው የሚገኘው። የ25 ዓመቱ የእንግሊዝ ብሔራዊ ቡድን ተጫዋች በስፔኑ ክለብ ቋሚ የመጫወት ዕድል ማጣቱን ምክንያት ወደ ፕሪምየር ሊግ መመለስ እንደሚፈልግ ነው እየተነገረ ያለው። እንደ ፌጂያዝ ዘገባ ከሆነ ማንቸስተር ዩናይትድ ዝውውሩን ለማሳካትም 50 ሚሊዮን ዩሮ ለመክፈልም ፍቃደኛ ሊሆን ይችላል። በመሀል ሜዳ ላይ የበለጠ ጥራትና ጥልቀትም ያስፈልጋቸዋል። እናም የእንግሊዝ ዓለም አቀፍ ተጫዋችም ተስማሚ ግዢ ሊሆን ይችላል ተብሎ ነው የሚታሰበው። ለእንግሊዝ እግር ኳስ የሚያስፈልጉት አካላዊና ቴክኒካል ብቃቶችም አሉት። ከዚህ ቀደም ደግሞ በእንግሊዝ ያለውን ችሎታ አሳይቷል። በፍጥነት ደግሞ ተስማምቶ ፈጣን ተጽዕኖችንም መፍጠር ይችላል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ በመሃል ሜዳ ላይ ጨዋታዎችን ለመቆጣጠርም ታግሏል። የ25 ዓመቱ ተጫዋችም ለቡድኑ አካላዊ ጥንካሬና ተነሳሽነትን ይጨምራል። ኮነር ጋላገር ማንቸስተር ዩናይትድን በመከላከሉ ረገድም እንዲያሻሽል ይረዳል ተብሎ ነው የሚታሰበው። አትሌቲኮ ማድሪድም የእሱን መልቀቅ ለመፍቀድም ዝግጁ ይሆን እንደሆነ መቴት ያለበት ጉዳይ ነው። 50 ሚሊየን ዩሮ ከፍተኛ መጠን ያለው ገንዘብ ሲሆን የስፔኑ ክለብም ሊፈተን ይችላል። እሱ ደግሞ ለነሱ መተካት የማይቻል ንብረት ስለሆነ ገንዘቡን በቡድናቸው ከፍተኛ ሁኔታ ለማሻሻልም ሊጠቀሙበት ይችላሉ ተብሎ ነው የሚጠበቀው ማንቸስተር ዩናይትድ በርካታ የአማካይ አማራጮችን እየተመለከተ ሲሆን በመጨረሻም የሚፈርመው ማንን እንደሆነ ማየቱ አስደሳች ያደርገባል ተብሎ ነው የሚታሰበው። በደረጃ ሰንጠረጁ ላይ የተከበረ ቦታን ለመያዝም ከፈለጉ በዚህ የመጫወቻ ስፍራ ላይ ትልቅ ማሻሻያዎችን ማድረግ ይኖርባቸዋል። ለዋንጫዎች መታገልም እንደሚፈልጉ ጥርጥር የለውም። ኮነር ጋላገር በጣም ጠቃሚ ግዢ ሊሆን እንደሚችል ነው የሚነገረው። በስምምነቱ ለመቀጠልም በይፋዊ ጥያቄ ፍላጎታቸውን ይከተሉ እንደሆነ ማየቱ አስደሳች ያደርገባል። በስፔን ውስጥም ቋሚ የመጫወት እድል የማጣቱ ምክንያትም ተጫዋቹ ወደ እንግሊዝ እንዲመለስም ማሳመን ብዙም አስቸጋሪ ላይሆን ይችላል። ወደ ማንቸስተር ዩናይትድ መዘዋወር ለእርሱ ተስማሚ ሊሆን ይችላል ተብሎ እንደሚጠበቅ ነው መረጃዎች በትልቁ እየበጡ የሚገኙት። የማንቸስተር ዩናይትድ ቀጣይ አስር ጨዋታዎችን እንመልከት። ዩናይትድ እንግዲህ በሚቀጥሉት አስር ጨዋታዎቹ ቶፕ ሲክስ ከሚባሉት በእንግሊዝ ካሉት ቡድኖች እንግዲህ አንዳቸውንም እንደማያገኝ ነው የሚታወቀው። ምክንያቱም ከአብዛኞቹ ጋር ጨዋታዎቹን አድርጎ አጠናቋል። እስካሁን 11 ሳምንታት ተጉዟል። በ11 ሳምንታት ውስጥ ማንቸስተር ዩናይትድ ከአርሰናል ጋር በመጀመሪያው ሳምንት ተጫውቷል። ከማንቸስተር ሲቲ እና ከቼልሲ ጋር በተከታታይ በአራተኛ እና በአምስተኛ ሳምንት ነው ጨዋታውን ያደረገው። ከሊቨርፑል ጋር መርሃ ግብሩን አድርጓል። እንዲሁ ደግሞ በ11ኛው ሳምንት ከቶትናም ሆትስፐርስ ጋር ነበር የተጫወተው እና እነዚህ በተለምዶ ቢግ ሲክስ የምንላቸው ወይም ቶፕ ሲክስ ከሚባሉት ቡድኖች ጋር ጨዋታውን አድርጓል ማንቸስተር ዩናይትድ እንግዲህ በሚቀጥሉት አስር ጨዋታዎች ደግሞ ከነዚህ ቡድኖች ጋር አይገናኝምና የትኞቹን ጨዋታዎች ያደርጋል የሚለውን ጉዳይ እንመልከት። በቀጣይ እለተሰኞ በአስራ ሁለተኛው ሳምንት ጨዋታውን የሚያደርገው ከኤቨርተን ጋር ነው ከሜዳ ውጪ ይቅርታ፣ በሜዳው ኦልድ ትራፎርድ ነው ይህንን ጨዋታ የሚያደርገው። ከዛም ደግሞ ከሜዳ ውጭ ወደ ሴልኸርስት ፓርክ ያቀናነም የኦሊቨር ግላርሰኑን ክሪስተል ፓላስን የሚገጥምበት ጨዋታ ይደረጋል። ከዛም ከዌስትሃም ዩናይትድ ጋር በሜዳው ኦልድ ትራፎርድ ይጫወታል። ከዛም ከወልቨርሃምተን ወንደረርስ ጋር በሞሊኒው ጨዋታውን ያደርጋል ከዛም በኦልትራፎርድ ከቦርንመዝ ጋር ከዛም ከሜዳ ውጭ ወደ ቪላ ፓርክ አቀንቶ ከአስተን ቪላ ጋር ከኒውካስል ዩናይትድ ጋር በኦልትራፎርድ ከወልቨስ ጋር በኦልትራፎርድ ከሊድስ ዩናይትድ ጋር ከሜዳ ውጭ በኤላን ሮድ እና ከበርንሌ ጋር ከሜዳ ውጪ በተርፍሙር የሚያደርጋቸው ቀጣይ አስር መርሃ ግብሮቹ እንደሆኑ ነው የወጣለት መርሃ ግብር እያሳየ የሚገኘው በማንቸስተር ዩናይትድ በኩል አርሰናልን የተመለከቱ መረጃዎችን እናንሳ። ጃክ ዊልሼር ስለ ማክስ ዶመን አንዳንድ ሐሳቦቹን አጋርቷል። ከ18 ዓመት በታች ቡድን ይዤ ስንጫወት ተዝ ይለኛል። እናም እርሱ ገና 13 ዓመቱ ነበር። እኔ ከጎኑ ቆሜ ነበር እና እሱ ከሌሎች የበለጠ አቅም እንዳለው ተረድቼ ያለው ቀይሬ ወደ ሜዳ አስገባሁት። እናም መጀመሪያ ያደረገው ነገር ሶስት ተጫዋቾችን አልፎ ኳሱን ይዞ ጎል እንድናስቆጥር ከፍተኛውን ሚና ተወጣ። እኔም ረዳቴን ተመለከትኩትና እንደዚ ያለ ተሰጥኦ በዚህ ዕድሜ አይቼ አላውቅም ስል በመገረም ተናገርኩኝ ይላል ጃክ ዊልሼር የታዳጊ ቡድን አሰልጣኝ በነበረበት ጊዜ ከ18 ዓመት በታች ቡድን ነው የሚያሰለጥነው። ነገር ግን እድሜው 13 ዓመት የነበረው ማክስ ዶመን እጅጉን እንዳስገረመው ነው ጃክ ዊልሼር የተናገረው። ጋብሪኤል ማጋሌሽ ይናገራል። ለእኔ የሰሜን ለንደን ደርቢ ጨዋታን ለመጫወት ምርጡ ስሜት ይሰጠኛል። ጉልበቱ፣ ድባቡ በጣም ጥሩ ነው። ሁልጊዜም ወደ ሜዳ ስገባ በስሜታዊነት መጫወት እንፈልጋለሁ። ይህንን ክለብ ወድዋለሁ፣ ለኔ ሁሉም ነገር ማለት ነው ሲልም ጭምር ተናግሯል። ይህንን ሀሳብ የሰጠው ጋብርኤል ማጋላይሽ ነው። ዌይን ማርክ ሩኒ ይናገራል። በዚህ ሰዓት ከቤንጃሚን ጃሚን ሸስኮ ቪክተር ዮኬረሽ የተሻለው ተጫዋች ነው። ቪክተር ዮኬረሽ ለቡድኑ የሚሰጠው ግልጋሎት እና ታታሪነቱ ለቡድኑ ጥቅም ይሰጣል። እናም ይህ ደግሞ በግልጽ የሚታይ ነገር ነው ሲል ጭምር ይናገራል። ሰሞኑን ዌይን ማርክ ሩኒ አንድ ሀሳብን ሰጥቶ ነበር። በበርካቶችም አስገራሚ አስተያየት ተብሎ ተይዟል። ምክንያቱም እንግዲህ አስተያየቱን ሲሰጥ ዌን ማርክ ሮኒ በዚህ ሰዓት በፕሪምየር ሊጉ ምርጥ የምላቸው ሶስት ተጫዋቾች ብሎ የዘረዘራቸው ተጫዋቾች አሉ። እሱም የቦርን መዝሁን አንቷን ሴሜኒዮን፣ የማንቸስተር ዩናይትድን ብራያን ኤምቤሞን እና ሌላኛው ደግሞ የአርሰናሉን ቪክተር ዮኬሬሽን ነው የመረጠውና፣ በአብዛኞቹ በተለይ ኤርሊንግ ብሮታላንድ በዚህ ሰዓት አለመካተቱ እንዳስገረማቸው ጭምር ነው የተናገሩት። የቀድሞ እንግሊዛዊው የቦልተን ወንደረርስ አሰልጣኝ ሳማላር ዳይስ ወይም ቢግ ሳም ስለ አርሰናል ሀሳባቸውን ሰጥተዋል። አርሰናል በዚህ ሰዓት ለሊጉ ክብር የተሻለው ቡድን ነው። የሊቨርፑል ተደጋጋሚ ሽንፈትን ተከትሎ እነሱ የተሻለ ሆነው አግኝቻቸዋለሁ። ምናልባት በዚህ ሰዓት እንግዲህ በርከት ያሉ ጉዳቶች ቢኖርባቸውም የተጎዱትን ተጫዋቾች ተክተው የሚጫወቱ ተጫዋቾች ስላላቸው ብዙ ይቸገራሉ ብዬ አላስብም። ሊጉንም የማሸነፍ ሰፊ ድል አላቸው በማለትም ጭምር ነው የተናገረው። ቢግ ሳም ወይም ሳማላር ዳይስ ነው ይህንን ሀሳብ የሰጠው። የቀድሞ የአርሰናል ተጫዋች ናቸው። ሞንሪያል ማርቲን ዙቤሜንዲ ከሪያል ሶሴዳድ ወደ አርሰናል ስላደረገው ዝውውርም እንዲህ ሲል ነው ሀሳቡን የሰጠው። ስለዚህ ጉዳይ ከረጅም ጊዜ በፊት አርቴታና ከክለቡ ጋር ተነጋግሬ ያለው ማርቲን ዙቤሜንዲን መከታተል እንዳለባቸው በግልጽ ነግሬያቸዋለሁ። ዙቤሜንዲ ገና ወጣት ነው። እናም ለአርሰናል ሌላ ስድስት ወይም ሰባት ወይም ስምንት ዓመታትን በከፍተኛ ብቃት ሊያሳልፍ የሚችል አይነት ተጫዋች እንደሆነ ነገሪያቸዋለው፣ ሲል ነው ናቾ ሞንሪያል ስለ ማርቲን ዙበሜንዲ ወደ አርሰናል ስላደረገው ዝውል በደይሊ ሚረር ላይ ሀሳቡን የተናገረው። ቸልሲን የተመለከቱ መረጃዎችን ደግሞ እንመልከት። አትሌቲኮ ማድሪድ ለቸልሲ 353 ሚሊየን ፓውንድ አቅርበው ማርክ ኮሪያን ማስፈረም ይፈልጋል ሲል ማንነቱ የማይታወቅ ሰሞኑን ቪኒ ወይም ቸልሲ ሁሊያን አልቫሬዝ ወደ ቸልሲ የሚያመራው ተጫዋች ነው ሲል ፌጂያስ እየዘገበ ይገኛል። አትሌቲኮ ማድሪድ ለቸልሲ 35 ነጥብ ሶስት ሚሊዮን ፓውንድ ነው እንዳቀረበም የሚነገረው ማርክ ኮኮሪያ ለማስፈረም እንደሚፈልግ የተገለጸው እና በተለይ ሰሞኑን ደግሞ ከቸልሲ ጋር በተያዘ ቪኒንም ስሙን ሲያነሳው ነበር ፌጂያስ። ሁሊያን አልቫሬዝንም እንዲሁ ሲያነሳው እንደነበር ይነገራል። ፌጂያስ ነው ይህንን መረጃ እያወጣ የሚገኘው በስፔን ተነባቢ ጋዜጣ ነው። ነገር ግን ታማኝነቱ ላይ በጣም አጠራጣሪ ነገሮች እንዳሉት ይታወቃል። ፌጂያስ እነዚህን ተጫዋቾችም ከቸልሲ ጋር እንዳያያዛቸው ነው የሚነገረው። ኤስቴቫ ዊሊያን ብራዚላዊ ሆኖ በቻምፒየንስ ሊግ ጎል ያስቆጠረ በእድሜ ትንሹ ተጫዋች የሚለውን ሪከርድ መያዝ ችሏል። ኤስቴቫ ዊሊያን ይናገራል፣ ከሁሉም በፊት እዚህ ደረጃ ላይ እንድደርስ ላደረገኝ ፈጣሪ ምስጋኔን ማቅረብ እፈልጋለሁ። ሲልም ጭምር ነው ኤስቴቫ ዊሊያን የተናገረው። ከኢንተርናሽናል ብሬኩ መልስ ደግሞ ለቼልሲ ትላንትና በልምምድ ሜዳ ላይ ተገኝቶ ልምምዱን እንዳደረገ ጭምር ነው እየተመለከት ነው። ኦማሪ ኬለማን ይናገራል። በሩብ ፍጻሜው ቸልሲን ብንገጥም ደስ ይላይ ነበር። ለአንዳንድ ትልልቅ ተጫዋቾች ጋርም የመጫወት አጋጣሚን አገኝ ነበር። ነገር ግን ያ አልሆነም። ኦማሪ ኬለማን የቸልሲ ተጫዋች እንደመሆኑ መጠን ቸልሲ ከካርዲፍ ጋር በሚያደርጉት ጨዋታ ላይ ለካርዲፍ እንደማይጫወት ነው መረጃዎች የወጡት። ቶድ በሁሊ ይናገራል። ከምርጥ ወጣት ቡድኖች ውስጥ አንዱ እኛ እንደሆነን እናስባለን ብሏል። ቶድ በሁሊ የሰባት ስምንት እና ዘጠኝ ዓመታት ኮንትራቶችን ቀድመን እየሰጠን ነበር። ምክንያቱም ቡድኑ ለረጅም ጊዜ አንድ ላይ ማቆየት እንደምንችል ማረጋገጥ እንፈልጋለን። በጣም ጥሩ ቡድን እንዲኖረንም በቡድን ውስጥ መረጋጋት መኖርም ይኖርበታል ሲል ጭምር ነው ቶድ በሁሊ የተናገረው። የሪያል ማድሪድን ጉዳዮች ደግሞ እናንሰ ለኤርሊንግ ብራውታላንድ ቅርበት ያላቸው የመረጃ ምንጮች ወይም መረጃ ያላቸው ተብለው የሚጠቀሱት ሰዎች ተጫዋቹ ሪያል ማድሪድ የመጫወት ከፍተኛ የሆነ ፍላጎት እንዳለው እየገለጹ እንዳለ ነው መረጃዎች እየወጡ የሚገኙት። በተለይ ኤርሊንግ ብራውት ሀላንድ በሚቀጥሉት ጊዜያቶች በሪያል ማድሪድ የመጫወት ትልቅ ፍላጎት አለው ብለው ዘገባዎችን አውጥተባል። ኤርሊንግ ሀላንድ እንግዲህ አሁን ላይ ለማንቸስተር ሲቲ በቅርብ ነው የዘጠኝ ዓመታት ተኩል የፈረመውና ረጅም ጊዜ በማንቸስተር ሲቲ የሚያቆየው ኮንትራት እንዳለው የሚታወቅ ጉዳይ ነውና፣ በዚህ መሰረት ግን ምን ያክል በሲቲ ቆይቶ ወደ ሪያል ማድሪድ ያመራል የሚለው ጉዳይ በጉጉት የሚጠበቅ ነው። አችራፍ ሃኪሚ የቀድሞው የሪያል ማድሪድ ተጫዋች እንደነበር ይታወሳልና ወደ ሪያል ማድሪድ የሚመለስበት እድል ይኖር እንደሆነ አሌሃንድሮ ካማኖ ወይም ደግሞ የአሽራፍ ሀኪሚ ወኪል ጥያቄ ቀርቦለት ነበር። እሱ አሁን ላይ በፓሪስ እስከ 2029 ድረስ የሚያቆይ ኮንትራት አለው፣ ደግሞ በፓሪስ በጣም ደስተኛ ነው። ነገር ግን በእግር ኳስ ውስጥ የሚፈጠረው አይታወቅምና ምንም የማይቻል ነገር የለም። ከዚህ በተጨማሪ ሪያል ማድሪድ ለሱ ቤቱ ነው ሲልም ጭምር ነው የሀኪሚ ወኪል የሆነው አሌሃንድሮ ካማኖ የተናገረው። የባርሴሎና ዋና ግብ አስቆጣሪ የሆነው የሮበርት ሌቫንዶስኪን ተተኪ እንግዲህ ባርሴሎናዎች እያሰቡ ነው። የሌቫንዶስኪ ተተኪ ተጫዋችን መቅጠር የባርሴሎና ትልቁ አላማ ሲሆን የሃሪኬን ስም ደግሞ በክለብ ውስጥ ለዚህ ቦታ ከማንኛውም ተጫዋች በላይ ተጠቅሷል። የኬን የውል ማፍረሻ 65 ሚሊዮን ዩሮ ሲሆን ይህም ደግሞ የዝውውር ገበያውን የዋጋ ግሽበቱን ከግምት ውስጥ በማስገባት ምክንያታዊና ተመጣጣኝ የሆነ ዋጋ ተብሎ ተጠቅሷል። ሌላኛው የሁሊያን አልቫሬስ ስምም በባርሴሎና ደጋፊዎች ዘንድ በጣም ተወዳጅ ነው። ነገር ግን አትሌቲኮ ማድሪድ እሱን ለመሸጥ አላሰበም። ላፖርትም እነሱን እንግዲህ ለማስፈረም የሚያስችል ገንዘብ አለው ተብሎ አይታሰብም። ስለዚህም የባርሴሎና አስተዳዳሪዎች ከሁሊያን አልቫሬዝ ይልቅ የሃሪኬን ዝውውርን ይፈልጉታል። የባርሴሎና ባለሥልጣናትም የሁሊያን አልቫሬዝን ጎል የማስቆጠር ችሎታ ከኬን ጋር እንኳን አይቀራረብም ብለው እንደሚያምኑ ጭምር ነው መረጃዎቹ የበጡትም። ብሬንትፎርድ በዚህ የውድድር ዘመን ከምርጥ ተጫዋቾቹ አንዱን በአስተን ቪላ ፍላጎት ውስጥ በመሆኑ ሌላ ቁልፍ ተጫዋች ሊያጣ እንደሚችል እየተነገረ ነው። በክረምቱ የተጫዋቾች የዝውውር መስኮት ብሬንትፎርድ ለአብዛኞቹ ጎሎቻቸው ተጠያቂ የሆኑትን ሁለት የማጥቃት ኮከቦቹን ብሪያን ኤምቤሞንን ወደ ማንቸስተር ዩናይትድ ዩኤን ዊሳን ደግሞ ወደ ኒውካስል ዩናይትድ ልኳል። በዚህ ጊዜ ደግሞ ኢጎር ቲዮጎ በውድድር ዘመኑ መጀመሪያ ላይ ባሳየው ድንቅ ብቃት ከፕሪሚየር ሊግ ክለቦች ትኩረትን እየሳበ ነው። አጥቂው በ11 ጨዋታዎች ስምንት የሊግ ጎሎችን አስቆጥሯል። ይህም ከማንቸስተር ሲቲ ኤርሊንግ ሃላንድ ጀርባ ያለው ብቃት ነው። እንደ ትሪቬላ እና እንዲሁ ደግሞ የኢስፔን ብራዚል ዘገባ ከሆነ ኒውካስል ዩናይትድ፣ አስተን ቪላ እና ቶትናም ሆትስፐርስ በብሬንፈርዱ አጥቂ ኢጎር ቲዮጎ ላይ ፍላጎት በማሳየታቸው በፕሪምየር ሊጉ የዝውውር ላይ ሊንቀሳቀሱ ይችላሉ። ሶስቱም ክለቦች በጥረት ተጫዋቾች የዝውውር መስኮት ከመከፈቱ በፊት የብራዚላዊውን አጥቂ ዝግጁነትና እና ዋጋ በተመለከተ በመጀመሪያዎቹ ጥያቄዎች እንዳቀረቡ ነው የሚታመነው። ሆኖም ግን ቀድሞ እንግዲህ መረጃዎች እንደሚያመለክቱት ብሬንትፈርድ በውድድር ዘመኑ አጋማሽ ላይ ከፍተኛ ጎል አስቆጣሪውን ለመልቀቅ ምንም አይነት አላማ የለውም። ይህ አጥቂው ብቃት በአውሮፓ ውስጥ ያሉ በርካታ ስካውቶችን ትኩረት ስቧል። ነገር ግን በጣም ግልጽ የሆነ ፍላጎት ያሳዩት የፕሪምየር ሊግ ክለቦች ሶስቱ ናቸው። ከኒውካስል ይልቅ የአስተን ቪላና የስፐርስ ፍላጎት የበለጠ ትርጉም አለው። ሁለቱም ቪላና ስፐርስ በዚህ የውድድር ዘመን ጎል በማስቆጠር ረገድ የተሻለ ውጤት ባሳዩባቸው አጥቂዎች ምክንያትም ተቸግረዋል። ኒውካስል በሌላ በኩል በክረምቱ ብዙ እንግዲህ ገንዘቦችን ከፍሎ ያስፈረማቸውን ኒክ ቮልትማደን እና ዩዌን ዊሳ አማራጮች አሉት። አስተን ቪላ በበኩሉ ኡናይ ኤምሪ ለውድድር ዘመኑ ለሁለተኛው አጋማሽ ቡድናቸውን ለማጠናከር በሚፈልጉበት ጊዜ የማጥቃት ማጠናከሪያዎችን እየፈለገ ነው። ኦሌ ዋትኬንስ ቢኖርም የቪላ የፊት መስመር ጥልቀት ማጣት በቅርብ ሳምንታት ውስጥም ግልጽ ሆኗል። የቲየጎ ሁለገብነት ደግሞ የመስመር መሪ መሆን ወይም ደግሞ ድጋፍ ሰጪ ሚናን መጫወት መቻሉ ማራኪ ኢላማ ያደርገዋል። አስተን ቪላ በጥሮር የቼልሲን ተስፋ ያለሞላ ተጫዋችን ማስፈረም እንደሚችሉ ጭምር ነው እየተገለጸ ሚገኘው። የማንቸስተር ዩናይትድ ዋጥቂ ቤንጃሚን ሸስኮ ከቀድሞ የፕሪሚየር ሊግ አጥቂ ትሮይ ዲኔ ትችት ደርሶበታል። ሴሽኮም በክረምቱ የዝውውር መስኮት ከአረቤ ለብዚሽ በትልቅ ገንዘብ ዝውውር ማንቸስተር ዩናይትድን ተቀላቅሏል። ሆኖም ግን በእንግሊዝ ያሳለፈው ጊዜ አስቸጋሪ ሆኖበታል። አጥቂው በሊግ ውስጥ መቀላቀል ሳይችል ቀርቷል፣ እናም የግብ የማግባት ብቃቱን መልሶ ማግኘት ተስኖታል። ረጃ ረጅሙ አጥቂ እንግዲህ እስካሁን ድረስ በውድድር ዘመኑ ሁለት የፕሪሚየር ሊግ ጎሎችን ብቻ ነው ያስቆጠረው ይህም ደግሞ የማንቸስተር ዩናይትድ ማጥቃትን ለሚመራ አጥቂ በቂ እንዳልሆነ ይታመናል። ስሎቬኒያዊ አጥቂ በከፍተኛ ሁኔታ ተተችቷል። እናም አንዳንድ የመገናኛ ብዙሃን አሁንም ወጣትና በእድገት ደረጃ ላይ በሚገኘው የሴሽኮ ላይም ማንቸስተር ዩናይትዶች ለምን እንዲህ ያለውን ትልቅ ገንዘብ ለማፍሰስ እንደወሰኑ ጥያቄ አንስተዋል። ትሮይዲኔ አሁን በውይይቱ ላይ በመሳተፍም ሴሽኮ በአሁኑ ወቅት እየገጠሙት ያሉትን ጉዳዮችም የተናገረ የቅርብ ጊዜ ሰው ነው። የቀድሞው የዋትፈርድ አጥቂ ለፉትቦል ኤክስቼንጅ እንደተናገረው ከሆነ እኔ እንደማስበው ሁለት እድሎችን አግኝቶ ነበር እና እሱ በፊት መስመሩ ላይ ማሳየትና በደንብ ደግሞ መድመቅ ይኖርበታል። ጥቂት ጨዋታዎች ብቻ ሳይሆን በተከታታይ ግብ ሲያስቆጥር ቆይቶ ስለነበር አሁን ሁሉንም ነገር እያሰበበት መሆኑ በጣም ይገርማል ብሏል። ትሬዲን ሲናገረም ያለው እንግዲህ ሴሽኮ ከቶትንሃም ጋር በነበረው ጨዋታ ያገኛቸውን እድሎች ነው አጥቂ ሁለቱንም እድሎች አምልጦታል። እናም በመጨረሻም ደግሞ ዩናይትድ ሁለት ነጥብ አስከፍሎታል። ጨዋታው ዩናይትድ መጀመሪያ ላይ ግብ ከተቆጠረባት በኋላ ዘግይቶ ባስቆጠረው ግብ ሁለት ለሁለት በሆናቸው ውጤት ተጠናቀቀ። ሆኖም ግን ሴሽኮ ያገኛቸውን እድሎች አስቆጥሮ ቢሆን ኖሮ ዩናይትድ ሶስት ወሳኝ ነጥቦችን በቀላሉ ማግኘት ይችል ነበር ሲል ነው የሚናገረው። አጥቂው እስካሁን ድረስ ምርጡን አቋሙን ለማሳየት እና ደግሞ አሁንም በእንግሊዝ ካለው የጨዋታ ፍጥነት ጋር እና የአካል ብቃት ጋር ለመላመድ እየተቸገረ ነው። ሴሽኮ በሂደት ላይ ያለ ስራ እንጂ የተጠናቀቀ ምርት ስላልሆነ በአሁኑ ጊዜ ባለው አነስተኛ የጨዋታ ጊዜም ሙሉ በሙሉ መፍረድ በጣም ይቸግራል። ሩበን አሞሪም ና የአሰልጣኝ ቡድኑ ከአጥቂው ምርጡን ለማግኘትም መንገድ መፈለግ ይኖርባቸዋል ተብሎ እንደሚታሰብ ጭምር ነው መረጃው የበጣው። የሀገር ውስጥ አንድን ጉዳይ እናነሳ። ታላቁ ሩጫ በኢትዮጵያ እንደ አውሮፓኑ አቆጣጠር ከ2026 ጀምሮ ከባንክ ኦፍ አሜሪካ ጋርም አብረው ለመስራት የበርካታ ዓመታት የአጋርነት ስምምነት ማድረጋቸው ይፋ ተደርጓል። ባንክ ኦፍ አሜሪካ ና ታላቁ ሩጫ በኢትዮጵያ በሶስት ትልልቅ የሩጫ ሁነቶች ወይም ኤቨንቶች ላይ በጋራ ይሰራሉ። የ2019ን ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር ውድድር፣ የልጆቹ ሩጫና ቅድሚያ ለሴቶች 5 ኪሎ ሜትር ባንክ ኦፍ አሜሪካ እነዚህን ውድድሮች ተጠቅሞ የኢትዮጵያን ደማቁን የሩጫ ባህልን እይታ ለማሳደግና በስፖርት በቱሪዝምና በንግድም አማካኝነት ለሀገሪቱ ኢኮኖሚ አስተዋጽኦ ማድረግን ይፈልጋል። የታላቁ ሩጫ በኢትዮጵያ ዋና ስራ አስኪያጅ ዳግማዊት አማረም ለማህበረሰባችንና ለልጆቻችን ባለን ጠንካራ መስጠት ትልቅ ውድድራችንን ተጠቅመን መዳረሻችንን ለማስፋትና ለልጆችና ለወጣቶችም የሩጫ እድሎችን ለመጨመርም በጋራ እንሰራለን ያለችው ባንክ ኦፍ አሜሪካ የቦስተን እና ቺካጎ ማራቶንን ስፖንሰር መሆኑ ሲታወስ የአጋርነት ግዙፍ ዓለም አቀፋዊ ሀብቶችንና አሰራሮችንም ወደ ታላቁ ሩጫ በኢትዮጵያና ወደሚዘጋጅባቸው እውነቶች እንደሚያመጣ መጠበቅ ይቻላል። በ2026 በሚጀመረው አጋርነት የስኬታማውን ውድድር ዓለም አቀፍ ስምን የበለጠ ከፍ ያደርጋል፣ እንዲሁም ለልጆችም የሩጫ ዕድሎችን በእጅጉ ያስተላልፋል ተብሎ እንደሚጠበቅ ነው። መረጃዎች በትልቁ እየበጡ የሚገኙት የተወደዳችሁና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ስለ ቆይታችሁ ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችንም ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ ስፖርታዊ መረጃዎችን አካተን በድጋሚ ተመልሰን የምንገናኘውናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁ ከኛ ጋር ስለነበር ግን እጅግ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ ፕሮግራሙን እየመራው ከናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን ይዘን ደግሞ በድጋሚ ተመልሰን የምንገናኘው ናል መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።